ምናልባት ፍንጭ ልታገኝ ትችላለሽ። ፍንጭ እንኳን ባታገኝ ከመንገድ ላይ ያነሳችሽ ወይም ደግሞ ለምን ያሳደገችሽ እሷ ምን ትሆናለች። ሆናለች ሰግናለሁ ውስጤ እኮ ይፈልጋል። ውራን ሳይው ይሁን ስለ አባት አስባለሁ። ፈው ለታ ድንግል የሚገብሱ ሰዎች አሉ ብለሽ ነበር አይደል? እና ለትፖርሽን ብሎ ወሰን በቃ፣ ገንዘቡ በዚህ ሶስት ቀን ውስጥ ካልተገኘ ምሳሌ ትሞታለች። እሷ ከምትሞት እንደዚህ ባደረገ ይሻላል። እኔ እውነቱን ንገሪኝ ካልሽኝ እንደዚህ እንድታደርገ አልመክርሽ በቃ ባለፈው እንደዚያ ያልኩሽ እየቀለልኩ ነው። ችግር የለውም። እንዳጣ አንዳችን መስዋዕት ሆነን አንዳችን ካልዳነን በስተቀርኩ እንደዚያ አይሆኑ። እንደጨረስኩ ጨረስኩ እመጣለሁ። ጸልልኝ፣ ለምንማኛል። ጋሼ በጣም ነው ደስ የሚለ። ለምን ሆንሽ? ነገር አትናገሪ። ጠፋት አትልበትም። ከምር ሲጀመርም ለዚሁ ነበር የጠራሁሽ ሊጋብዘኝ ይሄንን ለብስ ምንድን ነው? ቼክ ነው። እንደው ግን እንደሱ አይደለም ነው። ይሄ ካልሆነ ደግሞ መሀል እንዳሸነፈች ነው የሚቆጠረው። እኔ ቃሌን ጠብቂያለሁ። ይሄ አንድ ነጥብ አምስት ሚሊዮን ብር ልጁን ያሳክምበት። ግን መልካም ሆነግ ያደረግኩት ስላለፈው ስለልጅነታችን ስለ ጓደኝነታችን ስል ነው ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቡ ወይ ሁላችሁም በእያላችሁበት ዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልኝ እያልኩኝ እነሆ ዛሬ ምሳሌ ድራማ ይዤላችሁ መጥቻለሁ። ዛሬ ብዙ አዲስ ነገሮች አሉ ምሳሌ ድራማ ውስጥ ማለት ነው። እነሆ እሱን ማካፍላችሁ ይሆናል። እስከ ፍጻሜ ድረስ አብራችን ቆዩ እያልኩኝ በአክብሮት ጠይቃለኝ። ምሳሌ ባለፈው ክፍል እንደሰራውላችሁ እንግዲህ ራሷን ስታ ወድቃ ነበረ። ነገር ግን በዛሬው ዕለት ደግሞ ነቅታለች ማለት ነው። ብሩክ በጣም ደስ ብሎታል ብሎታል። ቀላል ስለነቃችለት የምናገር ባስችልም ነቅታለታለች። ሞገስም ያልታሰበ ነገር ደስ የሚል እርዳታ አርግቶለታል ማለት ነው። እሱም መኪናውን ሽጦ ለብሩክ ለልጅ ማሳከሚያ ይሆንላል በማለት ሰጥቶታል። እንደዚሁም ቅድስትም እንግዲህ ራሷ ምስዋት አርግታ ለልጅቷ ማሳከሚያ ብር ፍለጋ የሄደችበትን ነገር ነው የምናየውና እንደዚሁም ዝናና ማህሌትም እንግዲህ በዛሬ ውለታ የራሳቸውን የሆነ ተንኮል እየጠመጠሙ ይገኛሉ ማለት ነው። ይሄ ምንድነው የሚለው አብረን እምና ይሆናል ማለት ነው እንግዲህ ደስ የሚለው ነገር ልጄ ደረስኩልሽ፣ ምንም አቱኝ ባክሽ ንቅልኝ እያለ ብሩክ አብሮ ልጁ ጋራ እያለቀሰ ነበር ያየነውና ነገር ግን ደስ የሚለው ነገር ምንም አልሆነችም። ምሳሌ ነቅታለች። መናገር አትችልም፣ ነገር ግን የሚያስፈልጋትን ነገር ሁሉ ወረቀት ላይ እየጣፈች ለአባቷ መንገር ትችላለች ማለት ነው። በዛም ደስተኛ ነው። ግን ለሕክምና ትንሽ ብር ቢጎለው ያንን ብር ደግሞ ከሰውም ከዘመድም ለምኝም በሁሉ ልጄን አሳክማለው። የቀረችኝ ትንሽ ቀናትናት እያለ ብር እየፈለገ ይገኛል ማለት ነው። እሱ በማያስበው መንገድ ግን ቅድስት እራሷን መስዋዕት ለማድረግ እያሰበችበት ያለ መንገድ አለ እና እሱ ምንድነው በባለፈው ቪዲዮ ላይ ዳጣ አንድ ሀሳብ አምጥታ ነበር። እሱም ምንድን ነው ድንግል ትሆንሽ ለምን ድንግል ሸጠሽ እኔም አንቺ ምኮ ሸጠልች ልጅ ማሳከም እንችላለን፣ ካልሆነ ኩላሊታችን እንሸጥ የሚል ሀሳብ ለቅድስት አቅርባላት ነበር። ቅድስት ግን አይሆንም፣ የሌላ ሰው ህይወት ለማዳን ብለን የራሳችንን ህይወት ማበላሸት የለብንም፣ ይሄ ነገር ተገቢ አይደለም በማለት ትክክለኛው መልስ መልሳላት ነበረ። ነገር ግን በዛሬው ዕለት በጣም ስለጨነቃት፣ ምሳሌም በጣም ስለታመመች በቃ ያንዱን ህይወት ለማዳን የአንድ ሰው መበላሸት አለበት በማለት ይህን ነገር ወስናባት ዳጣን ድጋሜ ይህን ነገር ስታማክራት ዳጣም አረኔ ስቀልድሽ ነው፣ እንደዚህ አይነት ነገር የለም በማለት መልሳላታለች ማለት ነው። እሷ ግን ግድ የለሽም፣ እኔ አስቤበታለሁ፣ ወስኝበታለሁ በማለት ትላታለች። ቅድስትም እሷ አይሆንም፣ ይሄን ነገር አርግተሽ በኋላ ባልሽ የት አደረግሽው ቢልሽ ምን ለማለት ነው ስትላትም፣ ግድ የለሽም፣ እሱን እዛ ደርሰን እናስቧለን አሁን ለጊዜው ግን እችሊ መታከም አለባት፣ አይናችን እያየ መሞት የለባትም በማለት ቅድስት ይሄን ነገር ወስናበታለች ማለት ነው። እንዲሁም ዝናና መሀሌትም ተገናኝተው መሀሌት ባዶ እጄን ቀራው። እንዴት እንደዚህ ይሆናል? አደርግልሻለሁ ያልክ ያልከኝ ያልከኝን ነገር ሁሉ ምንም ያረክልኝ ነገር የለም። ባዶ እጄን ያስቀራኸኝ ቤቱን አቤቱን ክሱን አነሳውለት ዛሬ ግን እንደፈለጋቸው ልጁን አሳክሙ። ልጁ ከዳነችለት ሚስትም ሊያገባ ይችላል። እንዴት እንደዚህ ቃልን አላከበርክልኝም? ቤቱን በስምሽ አዞርልሻለሁ ብለህ አላዞርክልኝም እያለች ዝናን እየወቀሰችው ትገኛለች። ግና ግን እንድትናገር ራሱ ሊፈቅድላት አልቻለም። አፍሽን ስጊ ምንም ነገር እንዳ እንድትናገሪ ካፍሽ የሚወጣው ነገር የገማ ነው። ምንም እንድትናገሪ አልፈቅድልሽም። ዝም በይ፣ እኔ ምለውን ብቻ እሽ በይ። አንድ ነገር ከኔ ጋር ትሰሪያለሽ በማለት ይላታል ማለት ነው። እሷ ምንድን ነው ከአንተ ጋር የምሰራው በማለት ትጠይቀዋለች። እሱም እንግዲህ የሚያመቻቸው የራሱ የሆነ መንገድ ነው የሚያስተካከለው እንጂ ለእሷ የሚጠቅማትን ነገር ምንም ነገር እያደረግላት አይደለም። አንደኛ ነገር፣ በጀመሪያ ሳገኝሽ ጎበዝና ጠንካራ ሴት መስለሽ ነበረ። ነገር ግን እንዳገኘውሽ እንደጠበኩሽ ኞሽም ደካማነሽ ደካማ ነሽ። አሁን አንድና አንድ ነገር ከኔ ጋር የምትሰሪው ነገር አለ በማለት ይላታል። እሷ ምንድነው ካንተ ጋር እምሰራው እንደሆነ ሁሉ ነገር ከእጄ አምልጧል፣ ምንድነው ካንተ ጋር ልሰራ የምችለው በማለት ጠይቋለች። እሱም ዝናንና ሞገስንና ብሩክን ማጥቃት ነው ስራችን። ከኔ ጋር ተሆንሽ ምንም እምታጭው ነገር የለም። አሁን ለጊዜው ችግር ላይ ልትሆኚ ትችያለሽ፣ ምትበይው እምትጠጪው ላይ ኖርሽ ይችላል፣ ነገር ግን ከኔ ጋስ ካለሽ ድረስ ደግሞ ምንም የምታጭው ነገር የለም። ይህንን ለበሱ የእሱን ቤት በስምሽ አዞር ልሻለሁ ያልኩሽ እኔ በማደርገልሽ ነገር ብቻ ከሱ በላይ መግዛት ትችያለሽ እያለ ባፉ እየደለላት ይገኛል። እሷም በጣም ደስ ብሏት እሺ፣ እኔ ገንዘብ ላገኝ እንጂ ምንም የማላደርገው ነገር የለም። ስለዚህ ምንድን ነው እሱ በማለት ትጠይቀዋለች። እሱም ነገር አንደኛ ነገር ሞገስን ከዚህ ማስወገድ ነው በማለት ላታል። እሺ በማለት ትስማማለች። ሞገስን በጀመሪያ አንደኛ ና አንደኛ ስራሽ ሞገስን ማስገደል ነው። ከዛ ቀጥሎ ደግሞ ብሩኬ ነው በማለት ይላታል። እሷም እንግዲህ በጣም ደስ ብሏት እሺ እኔ ገንዘብ ታገኘው ምንም እማላደርገው ነገር የለም በማለት ትስማማለች ማለት ነው። ነገር ግን ይህንን ነገር ለማሳካት አሁንም ከኤፍራታ ቤት መውጣት እንደሌለባትና እንደዚሁም ደግሞ ሚስጢሯንም ለኤፍራታ አካፍላት ኤፍራታ ከሞገስ ጋራ ትንሽ ፎንቃ ነገር ስላለቻቸው በዛ በደካ መጎኑ ገብተው እሱን ለማጥቃት የሚያደርጉት ነገር ነው። ነገር ግን እሷ አላወቀችም እንጂ ዝና እየተጠቀመባት ነው። እሱ እያደረገ ያለው ዝና ካልሞተ ከዚህ ምድር ላይ ካልተወገደ ሉላ አታርፍም። ስለዚህ ሉላን የራሴና የግሌ ለማድረግ እሱ ማስገደል አለብኝ። ይህን ነገር ጠንክረሽ ልትሰሪበት ይገባሻል በማለት ይላታል። እሷም እሺ ብላ ተስማምታለች። ነገር ግን ሜዳ ላይ ነው የምወርቀው፣ ምንም ማድረግ አትችልም። ሞገስን ልትጎዳው ትችላለች ለጊዜው፣ ነገር ግን ዝና ለእሷ ምንም ሊያደርግላት አይችልም ማለት ነው። ብሩክም እቤት ቁጭ ብሎ ልጁን ትሬት እያደረገ ይገኛል። ሰራተኛ ቅድስትና ዳጣ ግን ወዴት እንደሄዱ አይታወቅም። እሱ አያውቅም ማለት ነው። ነገር ግን በተደጋጋሚ ስልክ ሲደውላት የቅድስት ስልክ አይሰራምና እሷ ያለችው እንግዲህ እንደተባለው ሸጠዋለው ያለችው ነገር ልሸጣው ሄዳለች ማለት ነው። ይሄንንም ነገር ያደረገችው እንግዲህ ከዳታ ጋር ተማክረው ነው። ብሩክ ስለዚህ ነገር ምንም የሚያውቀው ነገር የለም። በተደጋጋሚ ስልክ ሲደውልላት አይሰራም። እሷም እንግዲህ እዚያ ያለችበት ቦታ ደርሳ በጣም ፈርቻለሁ ብላ ስልኳን ከፍታ ለዳጣ ትደውልላታለች። እሷ ምን ያስፈራሻል ስትላት፣ ሰውዬው እኮ በጣም ትልቅ ሰው ነው ለምን አልፈራም እያለ ትላታለች። ስለዚህ ምን አደረጋችሁ እስካሁን ስትላት፣ እየጠጣ ነው ጠጪ ይለኛል ስትላት፣ እሷም እንዳትጠጪ እሱ ራሱ የጠጣው እንዳትሰክሪ እንዳይጫወትብሽ ኋላ እንዳትጠጪ በማለት የራሷ የሆነው ምክር ትሰጣታለች። እሷም ግን እኔ እንጃ አላቅም በጣም ፈርቻለሁ ስትላት ከፈራሹ ውጪ ያታዳ ትላታለች። እንዴት ይህን ነገር እኮ ካላደረግኩኝ ብሩን ካላገኘውኝ ምሳሌ መሞቷ ነው፣ አትታከምም በማለት እራሷ መሥዋዕት አርግታ ትገኛለች። ልታረግ ነው ማለት ነውና በሩ ግን በጣም ግራ ተጋብቷል። የት ነው የሄደችው እያለ በተደጋጋሚ ስልኳን እየደወለ ይገኛል። ግን በብዙ ሙከራ በኋላ አንስታለታለች እና ምንም ቃል ልትናገር አልቻለችም። ጋሼ ይቅርታ፣ ብቻ በተደጋጋሚ ጋሼ ይቅርታ ብቻ ነው ልትል የቻለችውና እና ጋሼ ትደሰታለህ፣ ይቅርታ፣ ትደሰታለህ፣ ይቅርታ ማለት ብቻ ነው እንጂ ምንም ሌላ ቃል መናገር አልቻለችም። ስለዚህ ቶሎ ነይ፣ ሶስት ቀናት ብቻ ናቸው የቀሩኝን ቀን ታውቂያለሽ፣ ና። ስለዚህ እኔ ወጣ ብዬ ገንዘብ መፈላል መጣለግ አለብኝ። ምሳሌ ጋር መሆን አለብሽ በማለት ይላታል። እሷም እሺ ትንሽ ጠብቀኝ እመጣለሁ በማለት ስልኳን ትዘጋለች። በድጋሜ ዳጣ ጋም ሲሞክር እንግዲህ ዳጣም ይህን ነገር ልትነግረው ፈቃደኛ አልሆነችም። ትመጣለች፣ እባክህን አውቃ ነው የዘጋችው። ከትንሽ ሰዓታት በኋላ ወይም ደቂቃዎች በኋላ ስልኳ ይሰራል በማለት ትለዋለች። ማለት እሷም እሺ ነይልኝ ማለት ምሳሌ ጋር ልትሆኝልኝ ይገባል ሻል እኔ ወጣ ብዬ መፈላለግ አለብኝ ገንዘቡን ስላት፣ በጣም ሩቅ ነኝ ትለዋለች። እሷም በቃ ራይድን ቢሆን ይዘሽ ነይ ይላታል። በጣም በመጨነቅ ገና ደግሞ ሞላ አልሞላ እያልክ የምሰበስበውን ገንዘብ ለእኔ ራይድ ልከፍልልኝ ነው በማለት ትለዋለች። እና ግን በጣም ያልታሰበው ደስ የሚለው ነገር ሞገስ ደውሎ ዳጣን ጠርቷት ነበረ። እና ዳጣም እንግዲህ እራት ልትጋብዘኝ ነው ወይስ መክሰስ ልትጋብዘኝ ነው ዛሬ የደውለ የጠራኸኝ፣ በአስቸኳይ አስቸኳይ እያለች ትገኛለች። እሱ ግን እኔ እንደ ድሮ ገንዘብ የለኝም፣ አንቺ ምሳ ሆነ መክሰስ መጋበዝ አልችልም አሁን እያለ ይላታል ማለት ነው። አንተ ለምንድን ነው መኪናዎችህን ሸጠህ የማትዝናናበት ፈታ የማትልበት? በማለት ሀሳብ ታቀርብለታለች። እሱም እንግዲህ ሸጫቸዋለሁ እኮ የጠራውሽም ለዛ ነው በማለት ይላታል። ስለዚህ ኦ በጣም ደስ ይላል፣ ዛሬ ምሳ ልትጋብዘኝ መሆን አለበት በቃ በማለት ጥምጥም ትልበታለች። እሱ አይደለም በማለት ይላታል። እና ለምንድነው የጠራኸኝ ስትለው እንግዲህ ካሽ ጥፎ ነበርና የጣፈውን ካሽ ይሄንን ውሰጅና ለብሩክ ስጭው በማለት ይላታል። ምንድን ነው ሲላል መኪናዎችን ሸጭ ያለውኝና፣ ስለዚህ ገንዘብ እንደጎደለው ደግሞ ነግራችሁኛል። ስለዚህ ጨምሮበት ልጁን ያሳክምበት በማለት ይሰጣታል። ማለት ነው ክፉን በመልካም መመለስ እንደሞገዝ ማለት ነው። ብሩክ ልጁ ልጁ ብሎ እንግዲህ ብዙ ነገሮችን ቢያደርግበትም እሱ ግን የድሮውን ፍቅራቸውን ለልጁ ያለውን ፍቅር ስለሚያውቅ ዝማላለውም ያለውን መኪና ሸጦ ይሄንን ካሽ ስጭው ሄዶ አውጥቶ ልጁን ያሳክምበት በማለት ይላታል ዳጣም በጣም ደስ ብሏት ጥምጥም ምን ያለችበት ማለት ነው እሷ ግን ልታምን አልቻለችም ይሄ ስንት ገንዘብ ነው ስትለው አንድ ነጥብ አምስት ነው ያላት ስለዚህ ብሩክም ደግሞ የጎደለው ገንዘብ አንድ ነጥብ አምስት ነው ማለት ነው እና ነገር ግን በቃ በጣም ደስ በማለት ብሩክ ጋር እየሮጠች ትሄዳለች። ቤት ስትገባም እየዘለለይ እባክ ወይ ተነስና ዝለል ወይ ተነስና ተደፋ ትሏለች። እሱም እንዴ ምን ሆንሽ ነው፣ ግራ አጋባሽኝ እኮ ምንም ሳላውቅ እንዴ ነው ዝም ብዬ የምዘለው ዝም ብዬ የምደፋውስ? እባክሽ አታስጨንቅኝ፣ ምንድን ነው እሱ የመጣው ምንድነው አዲስ ነገር የተፈጠረው ንገረኝ፣ እያላት ይገኛል ማለት ነው። እሷም ብዙ ዘላ ዘላ እሱ ዝም ባላት ጊዜ እንግዲህ ሙዴን ሁሉ አጠፋህብኝ፣ እባክህ በማለት ቁጭት ለና ይኸው ሞገስ ጓደኛህ መኪናውን ሸጦ ደረሰኝ ልኮልሃል ይህንን ገንዘብ አውታና ልጅህን አሳክምበት ብሎሃል፣ በማለት ትለዋለች። እሱም ማመን አልቻለም። በጣም ደስ ብሎት ጥምጥም ብሎ ቀፍ ያደርጋታል ማለት ነው። ፈጣሪውም ፈጣሪ ተመስገን በስተመጨረሻ ደረስክልኝ እያለ ይገኛል ማለት ነው። ምሳሌም ከተኛችበት ቦታ ፊቷ ላይ ፈገግታ ይታይባታል። መናገር ባትችልም፣ ነገር ግን ሞገስ፣ ወይኔ ብዙ ባለው ውለታዬ ኮ ነው፣ ብዙ ነገር አርግቶልኛል። እኔ ብዙ ነገር አድርጌው ብዙ ነገር በድዬዋለው፣ ነገር ግን ዛሬም ድረስ ለእኔ መልካም ነገር ማድረጉን አልተወም እያለ ፈጣሪውንም እያመሰገነ ሞገስንም እያመሰገነ ይገኛል ማለት ነው። ነገር ግን ሞገስ ደግሞ እንዳለህ ስድብ አይደለም፣ ስድብን ቢሆን እነግርሃለሁ። ያ ካደረገልህ አይበልጥም እስከምትለው የሚያናድድ ከሆነ እንዳትነግርኝ ይላታል። እኔ የአሁኑ ፍቅራችን አይቼው ሳይሆን የልጅነታችን አብሮነታችን ፍቅራችን አይቼ ነው ብሎሃል፣ በማለት ትነግረዋለች። ስለዚህ ደውልና አመስግነው ስትለው አይሆንም አመስግኘው አልጨርስም፣ የሱ ውለታ እሱ ለኔ ያደረገልኝን አመስግኘ አልጨርስም። አይሆንም አልደውልለትም፣ በአካል ሄጄ እግሩ ላይ ወድቄ ነው እንጂ ይቅርታ የመጠይቀው እያለ ይገኛል። ብሮክም ማለት ነው። ነገር ግን በመሀል የሆነ የተረሳች ሰው አለች ማለት ነው። የተረሳችውም ቅድስት ናት። ቅድስት ራሷ መሥዋዕት ለማድረግ ሄዳለች። ይህንም ደግሞ ያደረገችው ምሳሌ እንድትታከም ነው። ዳጣ መረስታት አለ በደስታ ውስጥ ፍንጥ ዝያ ላይ ነች ያለችው ና ስለዚህ፣ ቅድስት ቆየች እኮ ሲል ዳጣ በጣም ደንግጣ ወይን የቅድስት፣ ብላ ራሷን ይዛ ትጨዋለች ማለት ነው። ወይን የቅድስት፣ ወርቁ፣ ወርቁ ተሸጠ፣ ተበላሸ ስትል ብሩክ ይሄ ነገር ምን እንደሆነ አልገባውም። እንዴ፣ ምንድን ነው ምንድን የተፈጠረ ያለው አልገባኝም፣ በግልጥ ንገሪኝ ስላት፣ አይሆንም፣ ለአንተ የሚነገር ነገር አይደለም፣ በቃ ሊሄድላት፣ ልድረስላት፣ ወይኔ ተበላሽ ተበላሸች እያለች ትገኛለች ማለት ነው። እሱም ግራ እየተጋባ እንዴ፣ ምንድን ነው እሱ አልገባኙ፣ ነገሩን ግልጥ አርግተሽ ንገሪኝ፣ ልጅቷ ጋሁኚ፣ እኔ ልሂድላት በማለት ይላታል። አይሆንም፣ አንተ ማወቅ የለብህም እያለች እየሮጠች እየሄደች ትገኛለች ማለት ነው። እሱም እንግዲህ የምትሄደ ውዴት ነው ቅድስት ወዳለችበት ቦታ ነው ዳጣ እየሮጠች የሄደችው ማለት ነው። ትደርስላታለች አትደርስላትም የሚለውን እንግዲህ እሱ ፈጣሪ ነው የሚያውቀው። በቀጣይ ቪዲዮ የምና ይሆናል፤ ግን ትደርስላታለች፣ ምንም የሚበላሽ ነገር የለም ብለን እናስባለን። ይሄን የራሴ ግምት ነው። መጨረሻ ላይ እንደምታውቁት ገሬ ራሴ የሆነውን አስተያየት አስቀምጣለሁ። ምንም አይፈጠርም ብዬ ነው የማስበው። እንግዲህ እየሮጠች ሄዳላታለች ማለት ነው። በጣም ዘግይታለች ወይ፣ ነገሮች ሊበላሹም ይችላሉ፣ ልደርስላትም ትችላለች። ነገር ግን እሷ ወዳለችበት ቦታ አምርታለች ማለት ነው። ቅድስት በጣም ጎበዝና አስተዋይ ሴት ናት። ይህን ሁሉ ነገር ያደረገችው እንግዲህ የዝችን የህፃን ልጅ ሕይወት ለማትረፍ ነው ማለት ነው። እንግዲህ እቺ ህፃን ልጅ አንድ ነገር ከሆነች ብሩክ እንደማይኖር ተስፋ እንደሚቆር ታውቃለች እና በጣም እስ ለምትወዳትም እችን ልጅ ማትረፍ አለብኝ በማለት የወሰነችው ይህንን ነው። ሌላ አቅም የላትም፣ ማድረግ አልቻለችምና። ነገር ግን በስተመጨረሻ ላይ ሞገስ ደርሶለታል ማለት ነው። መኪናውን ሸጦ እንደዚህ ቢታወቅ ኖሮ ቅድስትም እንደዚህ አይነት ነገር ውስጥ ባልገባች ነበረ። ነገር ግን ሞገስ የደረሰለት በስተመጨረሻ ቅድስት ነገሮችን ልታበላሽ ከሄደች በኋላ ነው እየደረሰለት፣ ሞገስ መልካም ሰው ሆነ። በጓደኝነት ውስጥ እንደዚህ አይነት ብዙ መልካም ሰዎችም አሉ። አንዳንድ ጊዜ ፌል ያደርጋሉ። ነገር ግን የሰው ልጅ በስተመጨረሻ ላይ የሆነውን ሳይሆን ከመጀመሪያ ያላቸውን ፍቅር አይተው ጓደኝነቱን አይቶ አሳልፎ ሰጥቶኛል ብሎም አልተወም ማለት ነው። በመጨረሻ ላይ ደርሶለታል። ብሩክም እንግዲህ ትንሽ ነገር ነው የቀራኝ፣ በቅርብ ጊዜ ልጄን ይዤ አሳክማለሁ እያለ ይገኛል። ህፃኗን ው ባትናገርም ግን ነቅታለች፣ ትሰማለች፣ ትጽፋለች ግን በአንደበቷ መናገር አትችልም ማለት ነው እና በቅርብ ምሳሌም ትታከማለች፣ ትድናለች ብለን ተስፋ እናደርጋለን። ቅድስትም እንግዲህ ምንም የምታበላሸው ነገሮች የሉም ብለን ተስፋ እናደርጋለን ማለት ነው። ቀጣይ ቪዲዮ ምን ተፈጠረ፣ ምን አዲስ ነገር አለ የሚለውን በቀጣይ ክፍል እጅ እላችሁ የምመጣ ይሆናል። እስከዛውን ድረስ ቸር ሰንብቶልኝ፣ በያላችሁበት አለም ዳርቻ ፈጣሪ አምላክ ይጠብቃችሁ። ሰላማችሁ ይብዛልኝ። ባይ ባይ። ሁላችንም አመሰግናለሁ።